ሰላም ሰላም ውድ የማምር ኮምፒውተር ቴክኖሎጂ ዩቱብ ቻናል ተከታታዮች እንዴት ናችሁ ለዛሬም እንደተለመደው አዲስ ፕሮግራም ይዤላችሁ መጥቻለሁ ማለት ነው ወደ ፕሮግራማችን ከመሄዳችሁ በፊት ቪዲዮ እኔን ሊያበረታታ ስለሚችል ላይክ የምትለውን በመጫን ተጀምሩልኝ ያላችሁ በቀጣይ ደግሞ ይህን ቻናል ሰብስክራይብ ያላደርጋችሁ ካላችሁ ደግሞ ሰብስክራይብ በማድረግ ወቅታዊና ደግሞ ጥሩ ጥሩ የሆኑ ትምህርቶችን እንድትማሩ ያግዛችኋል ማለት ነው። ለዛሬ ጀላችሁ የቀረብኩት ፕሮግራም እንዴት አድርገን ነው ወደ አንድ ሪሰርች ሊሆን ይችላል ወይም ደግሞ አንድ ዶክመንት ከተሰራ በኋላ ደግሞ ያንን ዲጂታሊ ፊርማ እንዴት አድርገን ማስገባት እንችላለን የሚለውን ፕሮግራም ነው ማለት ነው። ከዚህ ጋር እንደምናየው ሳምፕል የሲግኔቸር ቦታ አለ ማለት ነው። ከዚህ ጋር የምንፈልጋትን ሲግኔቸር ወይም ደግሞ ፊርማ እንዴት አድርገን ማስገባት እንችላለን የሚለውን አሳያችኋለሁ ማለት ነው። ስለዚህ በቅድሚያ ምን ታደርጋላችሁ? ወረቀት ላይ ማለት ነው፣ በዚህ መልኩ ፊርማዎችን መፈረም ይጠበቅባችኋል ማለት ነው። ፊርማ ከፈረማችሁ በኋላ በካሜራ አንስታችሁ ወደ ኮምፒውተር ኮፒ አድርጋችሁ ትልካላችሁ። እሱን የላካችሁትን ፋይል ወይም ደግሞ ፊርማ ማለት ነው፣ ወደ ምንፈልገው ዶክመንት ኮፒ ካደረግን በኋላ ፔስት እናደርገዋለን ማለት ነው። ፔስት ካደረግን በኋላ ከዚህ ጋር እንደምታዩት ወደምንፈልገው ዶክመንት ማስገባት እችላለሁ ማለት ነው። ይህንን ዶክመንት ምን ማድረግ አለባችሁ ማለት ነው፣ ደብል ክሊክ ታደርጋላችሁ ኢሜጁ ላይ ማለት ነው። ደብል ክሊክ ስታደርጉ እዚህ ጋር ክሮፕ የሚል አማራጭ ይመጣላችኋል። አንድ ጊዜ እሱን ክሊክ ታደርጋላችሁ። እሱን ክሊክ ካደረጋችሁ በኋላ ወደ ትሄዳላችሁ ካፕች ክሮፕ ታደርጉታላችሁ ማለት ነው። ክሮፕ እናደርገዋለን እኔ በምፈልጋት ሳይዝ ልክ ምን ማድረግ አለባችሁ ማለት ነው። ክሮፕ እናደርጋለን ማለት ነው። ክሮፕ እንዴት እናደርጋለን? አሁን በማሳያችሁ መልኩ ወደ ላይ ሳይዙን ሼፕ በማድረግ በዚህ መልኩ ማለት ነው። ምን ማድረግ አለብኝ እኔ በምፈልገው ሳይዝ ወይም ደግሞ እኔ በምፈልገው ወይም ኤግዛክትሊ ሲግኔቸሯን ብቻ ኢንክሉድ በሚያደርግ መልኩ ምን ማድረግ አለብኝ? ካፕቸር ማድረግ አለብኝ ማለት ነው። ወይም ደግሞ ክሮፕ ማድረግ አለብኝ ማለት ነው። ክሮፕ ሳድርገው አሁን ይሄ የሚያሳየኝ እንደምታዩት ትልቅ በሆነ መልኩ ባክግራውንዱ ደግሞ ብላክ የሆነ ኢሜጅ ነው ስለዚህ ይህን ሲግኔቸር ደግሞ በተሻለ መልኩ ደግሞ ጥራቱ በጨመረ መልኩ ለመስራት ያመች ዘንድ ድብል ክሊክ እናደርግና ፎርማት የሚል ይመጣልናል ማለት ነው። እዚ ላይ ፒክቸር ቱልስ ፎርማት የሚል ይመጣልና ከዛም በኋላ ምን ወደት እንሄዳለን ወደ ከለር ወደሚለው አማራጭ አንድ ዜ ክሊክ እናደርግና እዚ ላይ ሪከርድ ሪከለር ከሚለው በታች ወርደን እዚ ጋር ዋይት ኤንድ ብላክ 50% የሚል አንድ ጊዜ ትመጣላችሁ ማለት ነው። እሱን ከመረጣችሁ በኋላ እንደምናየው ባክግራውንዱን ሪሙቭ ማድረግ ችለናል ማለት ነው። ኤግዛክትሊ የምንፈልጋትን ሲግኔቸር ብቻ ፊልተር አውት አድርጎ አሳይቶኛል ማለት ነው። ይህንን ኢሜጅ ምን ማድረግ አለባችሁ? እናንተ በምትፈልጉት ሳይዝ ማጥበብና መጨመር መቀነስ ትችላላችሁ ማለት ነው። አሁን እንደምናየው ምን እያደረኩ ነው ማለት ነው። ሲግኔቸሯን እያሳነስኳት መጥቻለሁ ማለት ነው። ይህን ካደረኩ በኋላ ወደምፈልገው ቦታ ለማንቀሳቀስ ብፈልግ ምን ማድረግ አለብኝ? እሷን ደብል ክሊክ አድርጋለሁ። ከዛም በኋላ ራፕ ቴክስት የሚለውን እመርጥለትና ኢን ፍሮንት ኦፍ ቴክስት የሚለውን አማራጭ አንድ ዜ ክሊክ አድርጋለሁ ማለት ነው። ይህ ከሚጻፉት ከጽሁፎች ወይም ደግሞ ከማንኛውም ጽሁፍ በላይ ይህንን ኢሜጅ ያስቀምጥልኝ ማለት ነው። ስለዚህ የት ማድረግ ፈለግኩኝ? በዚህ መልኩ ማንቀሳቀስ ትችላለሁ ወደ ምፈልገው ቦታ ማለት ነው። ከዚህ ጋር ማስቀመጥ ትፈልግ አይካን ከዚህ ጋር ደግሞ ማድረግ ማስቀመጥ ትፈልግ፣ እኔ ግን ማስቀመጥ ትፈልግ ከዚህ ቦታ ላይ ስለሆነ ምን ማድረግ እችላለሁ ማለት ነው። ከዚህ ከአንደር ወይም ደግሞ ከመስመሯ በላይ ማስቀመጥ ትፈልጋለሁ ማለት ነው። ስለዚህ በዚህ መልኩ አድርጋችሁ ምን ማድረግ ትችላላችሁ ማለት ነው። ኢሜጁን አንቀሳቀሳችሁ ከምትፈልጉት ቦታ ላይ ማስቀመጥ ትችላላችሁ ማለት ነው። ይህንን ፊርማ ሌላ ቦታ ላይ መውሰድ ብትፈልጉ አሁንም በድጋሚ ራይት ክሊክ ታደርጉና ኮፒ ታደርጋላችሁ ዜን ወደ ምትፈልጉት ለምሳሌ እዚህ ጋር ማስቀመጥ ትፈልግ ራይት ክሊክ ታደርጉና ፔስት ታደርጋላችሁ ማለት ነው። ይሄን ሳደርገው ምን ሆነ ማለት ነው? ከምፈልገባት ቦታ ማስቀመጥ ቻልኩኝ ማለት ነው ይሄው። አሁን በድጋሚ እዚህ ጋር ማስቀመጥ ትፈልግ ይሄንን ፊርማ ማለት ነው ፔስት አድርገዋለሁ። ዘን ከምፈልገው ቦታ ላይ በዚህ መልኩ ማስቀመጥ ቻያለሁ ማለት ነው። ይሄን ካደረጋችሁ በኋላ ከጨረሳችሁ በኋላ ምን ማድረግ አለባችሁ ማለት ነው ወደ PDF ኮንቨርት ታድርጉና ለምትፈልጉት ሰው መላክ ትችላላችሁ ማለት ነው። በቀጣይ ፕሮግራም እስከምንገናኝ ላይክ የሚለውን በመጫን ይህን ፕሮግራም ታጠናቅቃላችሁ ማለት ነው። ለቻናል አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ የሚለውን በመጫን የኔ ቤተሰብ እንድትሆኑ በታላቅ ግብዣ ነው ማለት ነው። በሌላ በአዲስ ፕሮግራም እንገናኛለን። ሰላም ሁኑ። ቻው።